ሄደዋል፣ ሄደዋል በቃ አይመለሱም። ይሄ ላይ ዩ ዶንት ኬር አባውት ኪድስ ዩ ዶንት ኬር አባውት ዩ ኖ ፍቅር ካለብሽማ ኦፍ ኮርስ ትመለሻለሽ እኮ። ግን ፍቅር ደግሞ የሚኖረው እኮ እዚህ ጋር ሀርት ሲያደርግሽ እኮ ፍቅርሽ የሚጠፋ ይመስለኛል። በእኔ አይደል እንደ ማሚዬ ሀርት ላይክ በብዙ አይነት ይለያያላ። ዳስ ሆራን ሴን ላይክ ሀርት ማለት ላንቺ ምንድነው? ሀርት ማርክስ ለእኔ መጀመሪያ ቺት ነው። ችት ኦኬ። እና ሪስፔክት ሪስፔክት ችት እና ሪስፔክት ነው ያ ለኔ ነው። ምልሽ ግን አንድ ቦይፍሬንድሽ ደግሞ ሳታቂው ማለት ነው ሳታቂው አንችን ሊያናድሽ ችት ካረገብሽ ምንድነው ነው አንችን ላናድ ብሎ ችት ካረገብሽ እኔ ለአና ድብሎ እንት ይሄ ማማ የሆነ ነገር ነው። ሁለተኛው ቦይፍሬንድሽ ችት ካረገብሽና እና አንችን ሊያናድሽ ከፈለገ ምን ነው እንታረኝ እንዴ? ዳስ ወይ አምሳዬ፣ ለልጆችሽ ግን ኤክስኪውዝ ታደርጊያለሽ። አትሊስት ሰልፍሽ ካልሆንሽ ለልጆችሽ ፍቅር ይሰጣቸዋል። ለአንቺ ፍቅር አታገኝም ማለት ነው። እኔ ደግሞ ስኖር ነው ልጄ እኮ የምትኖረው። ዳስ ወይ አምሳዬ፣ እሱን እኮ ነው የምልሽ። እኔ ግን የምሬን ነው የምልሽ። ሁለተኛ ወንድ እኔ ድስርስፔክት ከሚያደርገኝ የልጆቼ አባት አስር አመት ለምን ድስርስፔክት አያደርገኝም? እኔ እንጃ ነው እኔ አንድ በልጆቼ አልደራደርም። ልጆቼን የምትናገሪብኝ ከሆነ ደብል ነው ከእርስ ማረግሽ። እንዲያውም ታይም ነው የሚጠብቅ አንቺን ዋጋ ለመክፈል። ሁለት ደግሞ እኔ ከልጆቼ አባትና ከሁለተኛው ቦይፍሬንዴ፣ ሁለተኛው ቦይፍሬንዴ ብገለው ይሻለኛል ከልጆቼ አባት ተቀልጃለሽ። እ ለነገሩ የየሁሉም እንትን ልጆችሽ ኢዝ ነምበር ዋን ኖ ኖ ልጆቼ ማ ለዛ ኮን የነገርኩሽ እኮ ግን መጀመሪያ ይኸውልሽ ንገርሽ እኔ ደስተኛ ካልሆንኩኝ እንዴት ነው ልጆቼን የማሳድገው ዳሳንቴ ለዛ ኮ ነው የምልሽ ሁለተኛው ቦይፍሬንድ ሲመጣ የልጆችሽን አመለካከት አይቶ አንቺን ሪስፔክት የማያደርግሽ ከሆነ ውግበ ፋክ የሁለተኛ ታረጋለሽ እኮ እና አት ሊስት የልጆችሽን አባት ለልጆችሽ ብለሽ ኤክስኪውዝ ታረጋለሽ ስለ ሁለተኛው እኮ አይደለም ማሚዬ የማወራሽ። አይ ቲንክ አንደርስታንድ አልተደራረግም። የሁለተኛውንማ ነገርኩሽ እኮ ማሚዬ፣ የሁለተኛውን የመጀመሪያውን ሪሌሽንሽፔን ስለሚያቅ ብስር ስፔክት ካደረገኝ እሱ እዝጋን። ግን የመጀመሪያው ሪሌሽንሽፕ የልጆቼ አባት እኔን ሄርት አድርጎኝ ከሄደ ለልጆቼ ስል ግን አብሬው መኖር አልችልም ነው የምልሽ። ከልጆችሽ አባት ጥሩ መሆን አብረሽ መኖራችንም ሁለተኛው ቦይፍሬንድሽ ደግሞ ከልጆችሽ አባት ትሪፕል ደብል ከርስ ካደረገች ምንድን ነው መኖራችንም ልጆቼን ማሳደግ አችንማደግ ያለሽ ትችያለሽ። ግን ህይወትሽ ደግሞ ይቀጥላል ብለሽ ካሰብሽ የልጆችሽ አባት በጣም ተስተካክሎ ጥሩ ቦታ ላይ ካገኘሽ ሆት አንዴን ትመልስልኝ ደብዬ በናት የልጆችሽ አባት አንድ አንድ አንድ ደብ የልጆችሽ አባት በጣም ፋውል ሰርቻለሁ፣ አሁን ይሄ ቦታ ነው ያለው፣ ጥሩ ቦታ ላይ ነው ያለው እና በጣም ይቅርታ አድርግልኝ፣ ጊቭ አፕ አድርጋለሁ ካለሽ፣ ሌላ ወንድ ከመልመድ እና ለልጆችሽ ኤክስኪውዝ ከማድረግ ለልጆችሽ አባት የትኛው ነው የሚበልጠው? እኔ አልችልም፣ ይቅርታ ማምዬ፣ በእኔ ነው ምልሽ መጀመሪያ። እኔ ግን ሀንድረድ ፐርሰንት ይቅርታ አረጋለሁ፣ እማኝኝ፣ ይቅርታ አረጋለሁ አይሽ የየሁሉም የየሁሉምን በ ከሱ የተሻለ መልክ ስለማላገኝ አይደለም፣ ከሱ የተሻለ ወንድ ስለማላገኝ አይደለም። ወሬቨር ይዋንት እንደ ልጆችሽ አባት የሚሆን የለ። እመኝኝ፣ እመኝኝ ነውም እመኝኝ፣ ይህን ነው ምንር። ወይ ከአንችም ይመጣው ጥቅም ፈልጎ ነው፣ ወይ ከአንችም ይመጣው ልጆችሽን ብስርስፔክት የሚያደርግ ነው ወይ ከአንቺ የሚመጣው አንቺን ዲስርስፔክት የሚያደርግ ነው፣ ወይ ፋሚሊሽን ሪስፔክት የሚያደርግ ነው። ካለመዱት መላእክት የለመዱት ሰይጣን ይሻላል። ልጆችሽ ፍቅር አግኝተው አንቺ በዛ ላይ ክብር ተሰጦች ክብር በጣም ይሰጡሻል። እመኚ፣ ማንም የወለደበትን ሰው አሳልፎ አይሰጥ። እሶኬ ሳናቀቆ ፋውል እንሰራለን። ይሄ ሰው ጥሩ ነው እንላለን፣ ቴስት እናደርጋለን። መጥፎ ነገር አይደለም፣ ማየት ግን ጥሩ ነው። እንዲያውም ከዛ በኋላ ጥሩ ህይወት ቢውልድ ታደረጊያለሽ። ለምን ጥሩን፣ ክፉን፣ መጥፎን ለይተሻል። አንዳንድ ሰው ፍቅር ጠፍቶባቸው ይለያያሉ። በቃ በቃ ከልጄ አባት ተለያይቻለው፣ በቃ በቃ ከልጄ እናት ተለያይቻለው ብለው እኮ ይለያያሉ። ሲጨርሱ ጨርሰው ተለያይተዋል። አንዳንድ ሰው ደግሞ ሳይጨርስ ማቹርድ ሳይሆን ሪስፖንሲብሊቲ ሳይገባቸው የተለያዩ ሰዎች አሉ። ፍቅር እያላቸው አምዘዋ ነን ፍቅርም ኖሮም ግን እንደተለያየ ሹ ይወስነዋል። ላይክ እንደነገርኩሽ እርት አርጎሽ ከሄደ ወይም ደግሞ እሱ ነው አየሽ የአንቺ ሪሌሽንሽፕ ሌላ ጉዳይ ነው። ገብቶሻል። ግን ኦኒ ቲንግ ከሴት ሪሌሽንሽፕ በቃ አልፈልግም ብለሽ የምትለያየው ለእኔ ነው የምልሽ፣ ለእኔ ቺት ሲያደርገኝ ነው። አራራሴቶች ከያ ጥሩ ስለሆነ እያወራ ነው። በጣም ቁጭ ብዬ የማወራበት ነገር ነው ጋይስ። አሁን አይደለም በጣም ጠዋት ላይ ምናምን ጊዜ ወስጄ ወስድበታለሁ። በዲስታን የተለያያችሁ ሰዎች ማይ ኤክስፕሪየንስ በጣም ነው የምነግራችሁ ጋይስ፣ በጣም ምንም ችግር የለው። እናራ ሪሌሽንሽፕ ላይ ያለችው እኔ የልጆች አባት አስረይ ግደለኝ ብያለ ሪሌሽንሽፕ ላይ ያለችው ሪሌሽንሽፕ ላይ አንድ ልጅ አለኝ ማርቲ እስቲል አብረሽ ያለችው ማለት ነው። አብሬ አብራችሁ ነገር

አያዴቢዬ ለእኔ ባሌ ሌላ ሴት ጋር ከሄደ እኔን እንደማይፈልገኝ ነው የማስበው። ስለዚህ አምደን እኔ ምንም ወርዝ የለኝም ማለት ነው። ሌላ ሴት ጋር ሄዷል ና እ ብሎኛል ነ ሌላ ሴት ጋር ባሏ ነው። ሌላ ሴት ጋር ከሄደ እኔ ምንድነኝ? እኔ ባጣ ቆዩ ነኝ ከሱ ጋር አብሮ እምተኛው። ግን ያው እንት እንደዚ ያልሽ ምናምን እንት እንደዚ ያሰብሽ አልሽ ሊሆን ይችላል። ግን ኬዝ ባይ ኬዝ፣ አሁን አንዳንዴ ሰዎች የሚለያዩበት አሁን ማሜ ያለችው ነገር አለ። ኬዝ ባይ ኬዝ ካየ ነው ሰዎች የተለያየ ነገር አሁን አንቺ ይሄን አንድ እንድማታረጊ ሁሉ አንዳንድ ሴቶች ደግሞ ሻወር ወስዶ ፎጣውን በትክክል የጠረገበትን ፎጣ በትክክል አላሰጠው ብሎ የሚለያዩት ውለት ቢደለው ለምን ይከብዳል ይላል። ከታች ምንድን ነው ውለት ቢደለው ለምን ይከብዳል ይላል። እኔ ስለ ራሴ ነው ዴ የምነግርህ። ሁሉም የራሱ ኬዝ አለው። ምን ምልሽ ሁሉም ሰው ራሱ አንድ ልማያደረገው ነገር አለ ቡናውን አማስለ ማንኪያውን ቴብል ላይ ያደረግከው ሰርቪስ እንትኗ እያለ ሰርቪሱ እያለ ብሎ የሚጨቃጨቁ ሰዎች እኮ አሉ። ነገሮችን አንዳንዴ ስናያቸው በየትኛው መልክ የትኛውን አንድን ማድረግ የሚችለው ሰዎች አንዱን ነገር አንድ ላይ ያደረጋሉ። አንዱ አሁን አንዱ ምንድን ያለችው ያን አሁን ምሳሌ የራሷን ስትል ያ ነገር ከዚህ ይሻለኛል ብላ ስትል ነው ማለት ያለኝ። አንዳንድ በኢሞሽን የምንወስናቸው ውሳኔዎች ሁሌ ሪግሬት ነው የምናደርጋቸው። ወይ ዋጋ ኮመንት ላይ ነኝ። ሶሪ ኮመንት እያነበት። ማሚ ቆያ እንዴ እናወራ በማለት ጎ ዴቪድ ተሳሶ ቤተኛ ምትግራኛ ምን ችግር አለው? እኔ እንዲያውም ደቦ ኤውል ክርስቶስን እኔ ቺቲክ ካደረገ በኋላ ወንድ ልጅ አልመለስም የሚሉ ሴቶች በጣም የሚመልሱ ሴቶች ናቸው። እመነኝ ደብዬ መድኃኔዓለም ምነው የምልህ ወንድ ልጅ አልጋ ላይ አግኝተው ኤክስኪውዝ የሚያረጉ ሰዎች አሉ። ማርያምን ነው የምልህ አሉ። አዎ ማሚ አሉ።